እንደዚህ አይነት ቦታ ብዙ ቦታዎች አሉ። ላሚቱ ዚያዳ ናት። ኦቁሲሙ ቢሃደል በለድ በዚህ በተከበረው በመካ ከተማ እምላለሁ ማለት ነው። ኦቁሲሙ ቢሃደል በለድ ወይም ላ ኦቁሲሙ ማለት ሊውዱሒ ልአምር፣ ላ ኦቁሲሙ አልምልም መማል አያስፈልግም እንደ ማለት ነው። ላ ኦቁሲሙ ማለት መማል አያስፈልግም፣ በዚህ ሀገር ትክክለኛ ጉዳው ወደፊት የሚመጣው ጉዳይ ትክክለኛ ስለሆነ ተብሎ የሚተረጉማል። ግን አብዛኛዎች ላምን ዝያድ አድርገው ኦቅሲሙ እምላለሁ ቢሃዘል በለድ በዚህ ሀገር በመካ ከተማ እምላለሁ ማለት ነው። ወአንተ ሒሉም ቢሃዘል በለድ አንተ ተቀማጭ በሆንክበት በዚች በመካ ከተማ እምላለሁ። እንግዲህ በሀገሩ ምላለው በመካ ከተማ ምላለው ብሎ ሲያበቃ፣ እንደገና ደግሞ አንተ ተቀማጭ በሆንክበት የሚለውን አላህ ሱብሃነሁ ወተዓላ የጠቀሰው ነቢዩ ዓለይሂ ሰላቱ ወሰላም እዚያ መካ ላይ መቀመጣቸው ክብሩን ስለሚጨምርለት ያለ መጥቀስ ፈልጎ ነው። አላህ አንተ ተቀማጭ በሆንክበት በዚህ በመካ ከተማ ያላቸው ልጆችም እምላለሁ በወላጅ ስንል በአደም ማለት ነው ወማ በወለዳቸው ልጆች ከአደም በተራባ ነው አጠቃላይ ማለት ነው አንድ ተፍሲር ይሄ ነው ወይም ወዋሊዲን በወላጅ ማንኛውም ወላጅ በወላጅ በሆነ ሰው እምላለሁ ወማ ወለድ በወለዳቸው ልጆችም እምላለሁ ለማለትም ያስይዛል ምሎ አላህ የተናገረው ነገር ጅዋብ አልቀሰሙ ምንድነው? ለቀድ ኸለቅና ልኢንሳነ ፊ ከበድ ነው። የሰው ልጅ በእርግጥ ፈጠርነ ነው የሚለው አላህ። ፊ ከበድ በችግር ላይ እንዲያልፍ በችግር ውስጥ እንዲያልፍ አድርገን ፈጠርነ። ከእናቱ ማሕፀን ካረፈበት ወቅት ጀምሮ ከበድ ነው እርዚቅ መፈለግ ለራሱ አንድ ትልቅ ችግር ነውና

አያሕሰቡ ይገምታልን ማለት ነው። አለየቅዲረ ዐለይሂ በሱ ላይ አሀድ አንድም አካል የሚችል መቅጣት የሚችል እንደሌለ ይገምታልን? አይገምት። የቁሉ ይላል የሰው ልጅ አህለክቱ አጠፋሁ ማለሉበዳ በርካታ ገንዘብን አጠፋሁኝ ይላል። በርካታ ገንዘብ አጠፋሁኝ እንደ ጀብድ ማለት ነው። ብዙ ወጭ አረጊያለሁኝ። ያኔ ያወጣው ወጭ እኮ ለአኼራ ላይ ሆኖ ነው። እና እንደዚህ ይህን ያህል ገንዘብ አጠፋው እያለ ያወራል። ያ ያጠፋው ገንዘብ ተጠያቂ እንደሚያረገው ማወቅ አለበት። ከየት እንደከሰበው ወደየት እንደዋለው ይጠየቃል። አያሕሰቡ አለም የረሁ አሀድ አያሕሰቡ አሁንም ይገምታለን ማለት ነው። ለሚያረው እንደማያየው አሐድ አንድም አካል የሚያየው እንደለለ ይገምታለን። አይገምት አላህ Subhanahu Wa Ta'ala እያንዳንዱ ድርጊቱን እያየው ነው ማለት ነው። አለም ነጃ አለሁ አይነይ ክፍል ሁለት ይህንን ወደ ላይ ያለውን ስንናገር አላህ Subhanahu Wa Ta'ala በሱ ላይ ቻይ እንደሆነ ያጠፋውን ገንዘብም የሚያየው እንደሆነ መገመት አለበት ለአላህ። ይህም መገመት መቅጣት እሱን ሰውዬ መፈተሽ አያግተውም ማለትም፣ ምንድነው አለም ነጅአል ለሁ አይነይን አሉ። እዛ አያይዞ ሁለት አይኖችን አላረግንለትም። ምን አድርገናል? ለሰው ልጅ ሁለት አይን መመልከቻ ያደረገ አላህ እሱን የሚሰራውን ስራ መመርመር አያግተውም ማለት ነው። ወሊሳነን ወሸፈተይን አንድን ምላስና ሁለት ከናፈሮችንስ አላደረግንለትም? ምላስ መናገሪያ፣ ከንፈሮቹ ደግሞ ውበቱንም ለውበትም፣ እንዲሁም መናገር እንዲያስችለውም ከንፈሮች ረዳቶች ናቸው። እንደ እነዚህ አይነት ጥቅም ያላቸውን ምላስንና ከንፈሮችንስ አላደረግንለትም? አድርገንለታል ነው። ዋሃደይናሁን ነጅደይን ሁለት መንገዶችንስ አላመላከት ነውም ሁለት መንገድ ማለት ጦሪቀሸር ሸር ወጦሪቀ ልኸይር፣ አላህ ስብሓን ወተዓላ ተናግሯል። ይሄ በዚህ መንገድ የሄደ ጀነት ይገባል፣ በዚህ መንገድ የሄደ እሳት ይገባል። ይሄ የስኬት መንገድ ነው፣ ይሄ የውድቀት መንገድ ነው እያልን አላብራራንም፣ አብራርተናል ማለት ነው። አንድ ተፍሲር ይሄ ነው። ሁለተኛ ተፍሲር ወሃደይናሁ፣ አሁን ነጅደይ ማለት ሁለት ደጋዎችን ደጋ ማለት ወደ ላይ አንድ ሰው ተወልዶ ወይም ማንኛውም ነገር ተወልዶ ወደ እናቱ ጡት ወደ ላይ ይፈልጋል። ይህም ያለህ ማመላከት ነው ማለት ነው ወደ ሁለት ደገኞች ወደ እናቱ ጡት አላመላከት ነውም ተብሎ የሚተረጉማል ማለት ነው። የመጀመሪያው ቢሆንም ዋነኛው ተፍሲር ማለት ነው ወሪከ ሸር ወጦርቀል ኸይር ተብሎ ነው የሚተረጉማል። ፈለቁተ ሐመለ አቀበህ አስራ አንደኛው አቀባ የተግባር አቀባን አልወጣም። አልዘለቀም። አቀበቱን አልዘለቀም ማለት። ብዙ ዐይን የሚታይ አቀበታ ማለት አይደለም። የተግባር መልካም ስራዎችን መስራት እንደ አቀበት ይከብዳል ና አቀበቱን አልወጣም ወማ አድራከ ስለ አቀበቷ ምን የምታውቀው ነገር አለ? ነው። ስለ አቀበቱ ምን የምታውቀው ነገር አለ? ትርጉሙ ፈክ ረከበ ባሪያን ነፃ ማውጣት ነው። አቀባ የሚባለው የተግባር አቀባ እንደ ተራራ የሚከብድ ብሎ ማለት ባሪያን ነፃ ማለት ነው። ነፃ መልቀቅ ይሄ ነው አቀባው። እሱን አልወጣም ነው

የቲም የሆነን ሰው አባት አልባ እናት አልባ የሆነን ለመቅረበ የዝምድና ባለቤት የሆነን የቲምን መመገብ ነው፣ አቀባ የሚባለው አው ምስኪንን ዛ መጥረበ ወይም ድሃን ዛ መጥረበ ማለት የአፈር ላይ የወደቀን ዛ መጥረበ፣ የአፈር ባለቤት ማለት ለጎኑ ምንጣፍ እንኳን የለው ሆኖ አፈር ላይ የወደቀን ድሃን መመገብ ይሄን ነው አቀበው። ሱመ ካነ ሚነ ለዚነ አመኑ። ሱመ ካነ ማለት ከዚያም በላይ አሁን ወደኋላ ከዘረዝር ናቸውም በላይ የበለጠ የሆነው ካነ መሆን ነው። ሱመ ካነ ከዚያ መሆን ነው፣ ወደኋላ ከዘረዝርናቸው በላይ ሚነ ለዚነ አመኑ ከነዚያ ካመኑ ሰዎች መሆን ነው። ሰው ቢሶብሪ ወተዋሰው ቤል መርሐማ በትግስት አደራ ከተባባሉትና ወተዋሰው ቤልመርሐማ እርስ በርስ በመተዛዘን አደራ ከተባባሉት ሰዎች መሆን ነው። በደንብ አዳምጡ። ሱመካነ ከዚያም መሆን ነው። ከዚያም ማለት ወደኋላ ከዘረዝር ናቸው የበለጡ አቀባዎች ናቸው ብለን ተፈኩረ ቀብ አንስተን እስካሁን ዘርዝረናል።

ላይካ እነዚህ ሰዎች ወደ ኋላ የተዘረዘሩትን ሰዎች አይነት የሆነ ሰው፣ አስሓቡል መይመነ የቀኝ ጓድ የሚባለው እሱ ነው። የጀነት የስኬት ባለቤት የሚባለው እንደነኛ አይነት ሰዎች ናቸው ነው። ወለዚነ ከፈሩ ቢአያትና፣ እነዚያ የካዱት በአናጥቶቻችን በቁርአኑ የካዱት ኡም እነሱ እድለቢስ የግራ ጓዶች ማለት ደግሞ እነሱ ናቸው። ግራ ጓድ ማለት የስራ ውጤታቸውን በግራ እጃቸው የሚሰጡ ማለት ነው። አለይህም ናሩን በእነሱ ላይ እሳት አለ ሙእሶደ፣ ዙሪያውን የተዘጋች እሳት የእሳት ቅጣት ተዘጋጅቶላቸዋል፣ ይለናል። ዛሬው ተፍሲር ዚ ላይ ያቆሟል። ስለላሁ አላ ሰይድና ሙሐመድ ወአላ አሊህ ወሰሓቢህ ወሰለም። ሰላሙ አለይኩም